ቃሉ ከማር ይልቅ ይጣፍጣል። ቃሉ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። የእግዚአብሔር ቸርነት የእግዚአብሔርን ምሕረትና ጥበቃው በያላችሁበት ከእናንተ ጋር ይሁን። የተወደዳችሁ የእግዚአብሔር ልጆች፣ አምላክና አባት ሊሆነን የፈቀደውን እግዚአብሔርን እናመሰግናለን። በምህረትና በቸርነቱ መታሰብ ሆኖልናል የዛሬም ሰዎች እንድንባል ከትላንትና ወደ ዛሬም መሻገር ምክንያት ሆኖልናል እግዚአብሔር አምላካችን እናመሰግናለን ለተጨመሩልን እድሜ ለተጨመሩልን የምህረት ቀናቶች ሁሉ አምላካችን እግዚአብሔር ይመስገን ታምራት ኃይሌ ነኝ ከለንደን የዛሬውንም የቃሉን አገልግሎት በፊታችሁ ይዤ የመጣሁት በቀደሙት ቀናቶች ስናደርግ እንደነበረው የትምህርታችን ዋና መግቢያ ርዕስ የሆነውን የዕብራውያን መጽሐፍ ምዕራፍ 10 ቁጥር 23ን እናነብና የትምህርቱ መነሻ ከርሱ ስለሆነ ወደ ትምህርታችን ወደ ዛሬው ክፍሉ ክፍለ ጊዜ ደግሞ እንገባለን። በዕብራውያን 10 23 የተጻፈው ሐሳብ የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ የሚል ነው። የማይነቃነቀው አምላክ የማይነቃነቅ ተስፋ ሰጥቶናልና በእምነት እንድንጠብቀው ይመክረናል። የዛሬው ትምህርታችን መጥምቁ ዮሐንስ ይሆናል። መጥምቁ ዮሐንስ ጥርጊያውን አዘጋጁ ብሎ በምድረ በዳ የሚጮህ ድምፅ ነው። ምንድን ነው የሚጠርገው? ለማን ነው የሚጠርገው? መጥምቁ ዮሐንስ ማን ነው? ምን ተላከ? ምን ይዞ መጣ? የሚለውን እንግዲህ በትምህርታችን ከእግዚአብሔር ቃል አብረን እንካፈላለን። ዮሐንስ ምዕራፍ አንድ ቁጥር 23 ለዚህ ርዕስና ለዚህ ሐሳብ መነሻ ይሆነናል። እንደዚህ ይነበባል፣ እርሱም ነቢዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ ይላል። እንጸልይ። አባታችን አምላካችን ፈጣሪያችን እግዚአብሔር ዛሬ ደግሞ ስላዘጋጀህልን የቃለ ማዕድ እናመሰግንሃለን ሰው በእንጀራና በውሃ ብቻ አይኖርም ከእግዚአብሔር አፍ በሚወጣ የሕይወት ቃል ሁሉ እንጂ እንደሚል የመኖራችን ምክንያቱ ከአንተ አፍ በሚወጣ የሕይወት ቃል ነው እንጂ ስለበላንና ስለጠጣን አይደለም። ስለዚህ አባታችን ወይም ቃልህን ልንመገብ በፊትህ ያለ ነው። አፍህን ክፈት፣ እኔ መገብሃለው፣ እኔ ማጎርሰሃለው እንዳልክ ከአንተ የተማርን እንድንሆን በፊት በትህትና እንቀርባለን። ክብሮች ስር ቁጭ እንላለን። አስተምረን። ይህንን ሁሉ እንጸልያለን በኢየሱስ ክርስቶስ ስም አሜን። ዮሐንስ ለንስሐ የሚያበቃ የውሃ ጥምቀት እያጠመቀ በነቢዩ ኢሳያስ የተነገረውን ቃል ይፈጸም ዘንድ ከምድረ በዳ የጌታን መንገድ ሊያዘጋጅ ንስሐ ግቡ የእግዚአብሔር መንግሥት ቀርባለች እያለ ስብከት በጀመረበት ሰዓት ነበር። ጊዜውን ያውቃሉ የተባሉ ካህናት እንዲሁም ደግሞ ጸሐፍት ወደ ዮሐንስ ለመሆኑ አንተ ማነህ የሚለውን ጥያቄ አስይዘው የላኩበት፣ ዮሐንስ ምዕራፍ 1 ቁጥር 21 ከዚህ መጠይቅ በመነሳት ነበር ዮሐንስ ስለተላከበት ተልእኮና ስለ ማን መሆኑ መልስ የሰጠው ዮሐንስ ስለ ሁለት ነገር ተልኮ ነበር። አንደኛው ሰዎች ይመጣ ወይም ይገለጥ ዘንድ ያለውን እውነተኛ መሲህ ለመቀበል እንዲችሉ ንስሐ ገብተው የውሃ ጥምቀት እንዲጠመቁ ይሰብክ ነበረ። ሉቃስ እንደጻፈልን ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል እንዳለ እንደዚሁ ዮሐንስ ከፍለፊቱ የሚመጣውን መሲህ ሰዎች መቀበል እንዲችሉ ለሕይወታቸው እድል ፈንታ እንዲሆን በፊታቸው ካለው ከዘላለም ጉስቁልናና ጥፋት መዳንና መትፈረፍ እንዲችሉ ከእግዚአብሔር ቁጣ ማምለጥ እንዲችሉ ከኃጢአት ጥፋት ማምለጥ እንዲችሉ ለሚመጣው መሲህ መንገድን እንዲያዘጋጅ የውሃን ጥምቀት ያጠምቅ ነበረ። እንደዚሁም የእግዚአብሔር መንግሥት ወደ እናንተ ቀርባለችና ንስሐ ግቡ የሚልም ደግሞ ስብከት ይሰብክ ነበረ። ሌላው ዮሐንስ የተላከበት ተልእኮ የጌታን መንገድ ሊያዘጋጅ ሲያዘጋጅም ደግሞ ሊገለጥ ካለው መሲሕ በፊት በምልክትነት የተላከ መልእክተኛ በመሆኑ ይህንን ማን ነህ ብለው ለጠየቁት ጥያቄ እኔ በጌታ ፊት መንገድ ላዘጋጅ በምድረ በዳ በኢሳያስ አስቀድሞ የተነገረው ድምፅ እኔ ነኝ ብሎ ጊዜው የመሲሁ ሰዓት መድረሱን ያሳወቀበት ሌላው ተልዕኩ ነበረ። የመሲሁ የመገለጫው ጊዜ መድረሱን ለሚያረጋግጠው የዮሐንስ ቅድመ መገለጥ ነበረ። ከኢየሱስ በፊት የዮሐንስ የንስሐ ጥምቀት የእግዚአብሔር መንግሥት ቀርባለች ወደ እናንተ ስብከት እያለ መምጣቱ ከምድረ በዳ ይህ ምልክት ነበረ። የሚያሳዝነው ካህናቱም ያውቃሉ የተባሉት፣ ጸሐፎችም ያውቃሉ የተባሉት አላወቁም። ለዚህ ነው መልእክተኞችን ልከው አንተ ለመሆኑ ማነህ የሚል ጥያቄ የጠየቁት። ሰዎች ስራቸው ክፉ ከመሆኑ የተነሳ ብርሃንን የጠሉበት የመንፈሳዊ ጨለማ ውስጥ ስለነበሩ ለእውነተኛው ብርሃን የሰዎች ልብ ያዘጋጅ ዘንድ ዮሐንስ ይህን ስብከትና ይህንን ጥምቀት እየፈጸመ በኢየሱስ ከመገለጡ በፊት ይህንን አገልግሎት ጀመረ። ታዲያ አንተ መሲሁ ካልሆንክ ስለምንድነው የምታጠምቀው ብሎ ደግሞ ደግሞ እንደጠየቁት ይኸው ዮሐንስ ጽፎልን እናግንባለን። ዮሐንስ ታዲያ እኔስ ይላል ለዚህ መልስ እኔስ በውሃ አጠምቃለሁ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር ልፈታ የማይገባኝ ከእኔ በኋላ የሚመጣው ደግሞ ከእኔ ይልቅ የሚከብር ይህ ነው አላቸው። ዮሐንስ ምዕራፍ አንድ ቁጥር 26 እና 27። እዚህ ላይ ልብ የምንለው ዮሐንስን ቢያስተውሉት የሚሰሙት ሰዎች ይህንን ጥያቄ የላኩት ካህናትና ጸሐፍቶች ቢገባቸው እናንተ የማታውቁት በመካከላችሁ ቆሟል ብሎ አረጋገጠላቸው። ሊያውቁት ግን አልቻሉም። ያውቃሉ የተባሉት፣ ይረዳሉ የተባሉት፣ ጊዜው ይገባቸዋል የተባሉት ሊያውቁት አልቻሉም። ኢየሱስ ግን ይህ ዮሐንስ እንደሰበከ እኔ በውሃ ነው የማጠምቀው ዳሩ ግን እናንተ ልታውቁት፣ ልትቀበሉት፣ ልጠብቁት ያልቻላችሁት በመካከላችሁ ነው። እኔ በውሃ ባጠምቅ እኔ የንስሐ ስብከት ብሰብክ የጫማውን ጥፍር እንኳን መፍታት የማይገባኝ ነው ከሚመጣው ጋር ስታነጻጽሩኝ። ከእኔ በኋላ የሚመጣው ከእኔ ይልቅ ነበረ ከእኔ በፊት ነበረ፣ ከእኔ ደግሞ የከበረ ይህ ነው አላቸው እያለ ነበረ። ከዛም ዮሐንስ የዓለምን ሁሉ ኃጢአት የሚያስወግደውን የእግዚአብሔርን በግ አስተዋወቀው፣ በውሃ ጠመቀው፣ ከሰማይ እንደ ርግብ መንፈስ ሲወርድበት አይቶ ላየው ነገር ምስክር ሆነ። መጥምቁን ዮሐንስን የላከው የእግዚአብሔር መንፈስ እኛንም ዳግም ተመልሶ የሚመጣውን ጌታ መንገዱን እንድናዘጋጅ፣ በመንፈሳዊ ጨለማ ውስጥ ላሉት እውነተኛ ብርሃን እንድናበራ፣ እኛ ዝቅ ብለን ደግሞ የከበረውን ከብሮ እንዲታይብን፣ እርሱ ሊልቅ፣ እኛ ግን ልናንስ ይገባናል በሚል የአገልጋይነት መንፈስ እግዚአብሔርን እንድናገለግል ዮሐንስ ያስተምረናል። ዮሐንስ የተላከበት ተልእኮ እንደተረዳ ሲወለድም በዓላማ ነበረ፣ ሲጸነስም በዓላማ ነበረ፣ ምድረ በዳም ሲኖር ዓላማ ነበረው። ለዚህ ለተጠራለትና ለተለየለት ዓላማ ዮሐንስ ተግቶ ይሠራ ነበረ። ከዛም ጊዜው ሲደርስ ጥርጊያ መንገዱን ያዘጋጅ ዘንድ፣ ለሚገለጠው መሲሕና አዳኝ ቦታ ይደለድል ዘንድ ለእግዚአብሔር መንግስት ቦታውን ስፍራውን ያዘጋጅ ዘንድ ዮሐንስ የነሳ ስብከትን እየሰበከ እንደዚሁም ደግሞ ለተመለሱት የውሃን ጥምቀት እያጠመቀ አገልግሎቱን እንደጀመረ ሁሉ ኢየሱስ ክርስቶስ ዳግም ይመጣል። ሰዎች ቀድሞ በፊትም በጨለማ መኖርን እንደሚመርጡ ክፉዎች ናቸውና ወደ ብርሃን መምጣት እንደማይወዱ እንደነበሩ ሁሉ በሰው ልጅም መምጣት ጊዜ እንደዚሁ ይሆናል። በኖህ ጥፋት ጊዜ እንደነበረ ሁሉ በሰው ልጅም መምጣት ጊዜ እንደዚህ ይሆናል ተብሎ እንደተባለልን ሰዎችን ከጨለማ ወደ ብርሃን ለማምጣት ሰዎችን በንስሐ ወደ እግዚአብሔር መንግስት እንዲመለሱ በመጋበዝ የሚመጣውን አዳኛችንንና ጌታችን የሆነውን ኢየሱስ ክርስቶስን በመጠባበቅ እንደ ዮሐንስ የእግዚአብሔርን መንግስት ልንሰብካት፣ ልንኖራት፣ ልንተርካት ያስፈልገናል ብሎ ዮሐንስ በትምህርቱ ያስተምረናል። በዛሬው ትምህርታችን ዮሐንስ ጥርጊያውን መንገድ እንዲያዘጋጅ የተላከ መልእክተኛ እንደነበረ ሁሉ እግዚአብሔርም ደግሞ የዘላለም የደህንነት ዕቅዱን በባሪያዎቹ እያደረገ እያዘጋጀ፣ ጊዜው በደረሰ ሰዓት ባሪያዎቹን እያስነሳ ይፈጽም እንደነበረ ሁሉ በዮሐንስ እንደተማረን እንደዚሁ ኢየሱስ ክርስቶስ ከመገለጡ በክብር ከመምጣቱ የእርሱ የሆኑትን ወዳለበት ከመውሰዱ በፊት እንደዚሁ የእግዚአብሔር መንግሥት ልንሰብካት፣ ልንኖራት፣ በጨለማ ውስጥ ላሉት ደግሞ ልንገልጻት እንደሚያስፈልገን የእግዚአብሔር ቃል ይናገራል። ኢየሱስ በትምህርቱ መከሩ ብዙ ነው፣ ሰራተኞቹ ግን ጥቂቶች ናቸው ብሎ እንዳለ ለዚህ የመከሩ ጌታ ሰራተኞች ሆነን እንድናገለግል እግዚአብሔር ሁላችንንም በጸጋው ይወርዳል። የዘላለም አባት ቅዱስ እግዚአብሔር ዘመናቶች ያላስረጁ ጊዜያቶች ያለወጡ በመጥራት እውነተኛና ጻድቅ ሆንክ። የሚያስፈልገን ሁሉ በፊት ግልጽ ነው። ስትልከን እነሆኝ ባሪያ እኔን ላከኝ የሚል መንፈስ አብዛለን። ዮሐንስን ልከ መንገድህን እንደጠረገ፣ አንተን እንዳስተዋወቀ፣ በውሃ እንዳጠመቀ ምስክር እንደሆነ እንደዚሁ ምስክሮች እንድንሆን በሕይወታችን የቀመስነውን የማዳንህን ሥራ የለመድነውን በሕይወታችን ደግሞ እንድንመሰክርህ አንተ እርዳን። ስላሰማህን ሕያው ቃልህን እናመሰግናሃለን። በሕያው ልጅ በኢየሱስ ክርስቶስ ስም አሜን። የተወደዳችሁ የእግዚአብሔር ልጆች ስለነበረን ሕያው ቃሉ እግዚአብሔርን እያመሰገንን በሚቀጥለው የቃሉ አገልግሎት ጊዜ ደግሞ በሕይወት ብንኖር በእግዚአብሔር ፈቃድ እስክንገናኝ ድረስ ምሕረትና ቸርነቱ ከሁላችን ጋር ይሁን። እላለሁኝ እግዚአብሔር ባርካችሁ። ቃሌ ቃሌ ከማር ይልቅ ይጣፍጣል ከማር ይልቅ ይጣፍጣል፤ ይለያል፤ ይቀድሳል፤ አስተዋይ ጠቢብ ያደርጋል ቃሌ ቃሌ